አንፎሎ አድርጉ፣ ፎሎ ያረጋችሁ ብለህ አካውንቴን ወደ ነበረበት መልስልኝ። አሁን እስቲ አንፎሎ አንፎሎ ከተባበሩ። አሁን ደግሞ አንፎሎ ስትላቸው ችግሩ ፎሎ ነው የሚያደርጉት። መርሐባ፣ እሺ እንሞክራለን። ደሞ ዛሬ እንደጋጣሚ ስድስት ቀን ቀረው ስል ዋርኒንግም ሰጠ፣ ለስድስት ቀን ማለት ነው። ቲክቶክ ሁላ ነው የተመቀኛ። አ አዎ፣ በጣም የሚገርም ነው፣ ተባበረብህ በጣም ገርሞኝ ነበር ታውቃለህ። በቃ ተናድጄ ወጣሁኝና በሌላ አካውንት ነበርን ያንንም ስሞክረው እምቢ ሲለኝ ገብቼ፣ አሁን ደጋግሞ ሼር ሲያረጉልኝ ነው እንደገና የጓደኛዬን ከተኛበት ቀስቅሼ ገባሁም ማለት ነው። ለማንኛውም እንግዲህ ብዙ እንትን ብለሃል፣ ጽናት ግን በደንብ አድነቂያለሁ። ከምንም በላይ ሌላው በሰው እጅ ያለ ነገር ነው። በሰው እጅ ያለ ነገር ደግሞ አትተማመንበትም። መተማመን የምትችለው ፈጣሪህን እና በእጅህ ያለውን ያንተን አቅም ነው እና ያለህን ጽናት በጣም አርንቅ ያለው። እኔ ጽኑ ሰው፣ በአቋሙ የማይወላውል ሰው ደስ ይለኛል። የሚሳካለትም እንደሱ አይነት ሰው ነው። ጽናት ያለው ሰው፣ የሚታገስ ሰው፣ በጽናት ሀብቱ ይንድ። እንደው ዝም ሲልብክ አቋርጠህ የምትተው መስሎኝ ነበር። ያው አቋርጠህ ብትተው ኖሮ ምንም አይነት ቦታ አይኖረኝም ነበር። ላንተ ግን አንተ አፕቱንድ ታግለሃል፣ ጀግና ነህ። ይሄን ጽናትህን ከቀጠልክበት ነገ ትልቅ ደረጃ ያደርሰሃል። እንግዲህ እኛም ጽናትህን አይተናል። ከዚህ በኋላ የኛን ሰዎች መለመን አያስፈልግም። አምስት መቶ ሺህ ብር ብቻ ሳይሆን እኔ አንድ ሚሊዮን ብር እሰጥሃለሁ አደራ የምልህ ግን አደራ የምልህ ግን ይሄንን ብር በቀልድ ሳይሆን ለቁም ነገር ነገ ለሌሎች ለብዙ ሰዎች የስራ ዕድል የምትፈጥርበት አላማ ላይ እንድታውለው ብቻ ነው አደራ የምልህ። ከዛ ውጪ ፎንትኑን አክሴፕት ያደረግንህም በጣም ብዙ ሰዎች ሼር እያደረጉልን ስለነበረ በጣም ብዙ ሰው የሰራውን ቻለንጅ ያስጀምረኝ ብለህ የሰራውን ቪዲዮ በጣም ብዙ ሰው ሼር ስራ አደረገልኝ ከዛ ደግሞ ባለፈ ከእንትን ባለፈ ደግሞ ሼር ከማድረጋቸው ባለፈ ደግሞ አንተም እንድትጠቀም ዋናው የቴሽ ደሊቨሪ የተከፈተው እንደዚህ በስደት ሀገር ያሉ አረብ ሀገር ያሉ ወንድሞቻችንን የስራ እድል መፍጠር የእነሱን ህይወት መለወጥ ማገዝ ስለነበረ የኛ በጣም ትልቅ ፕሮጀክት ያለን ሶፍትዌር ካምፓኒ ያለኝ አሁን ደሊቨሪ ካምፓኒ አይደለም ሶፍትዌር ካምፓኒ አለማችን የደረሰችበት የቴክኖሎጂ አርቲፊሻል ኢንቴሊጀንስ ስራ የሚሰራበት ሶፍትዌር ካምፓኒ ያለኝ ሰው ነኝ። ስለዚህ ኢቴሽ ደሊቨሪ በጣም ኢምንት ነው ለእኔ። ቀጣይም ብዙ አሁን ምን ላውንች የምናደርጋቸው በጣም ብዙ ፕሮጀክቶች አሉን። በጣም ብዙ ትርፍ የምናገኝባቸው ለእኛ አይደለም፣ ለሀገር ብዙ ለውጥ እንትን የምናደርግባቸው እና ለእኛ ፎሎ ምናምን ምንም አይሰራልንም። አክሴፕት ያደረግን ጀስት ፎሎ ለማግኘት ፈልገን ሳይሆን አንተ እንድትጠቀም ዋናው ድርጅቱን አላማችንም የሀገራችን ልጆች መጥቀም፣ ሁለተኛ በጋራ በህብረት በአንድነት ተጋግዞ መስራትን አብሮ መብላት ብቻ ሳይሆን አብሮ መስራትንም ትሬንድ አድርገን ለማምጣት ነው። ኢቴሽ ደሊቨሪን ለመክፈት እና ይህንን ሁሉ ወይ ለመምጣት የፈለግ ነው የጀመር ነው እና ይህንን ደግሞ እንዲያምኑን ፎሎውን ፈልገ ነው እንዳልሆነ ይህንን ቻለንጅ የሰጠንህ እንዲያምኑ አካውንቱን ዲአክቲቭ አድርገን ስንወጣ እንግዲህ ማረጋገጫ ይሆናቸዋል ብዬ እንትን አደርጋለሁ። ያው በተግባር ሲሆን ደስ ስለሚል አካውንቱን ዲአክቲቭ አድርጌው ከነገ በኋላ ስለምወጣ ፎሎውን ፈልጌው እንዳላደረግኩት እንዲያውቁ አምስት መቶ ሺህ ብቻ አይደለም አንድ ሚሊዮን ነው የምንከፍልህ። እንግዲህ እንኳን ደስ ያለህ ጉዳይ አይደለም። ይህን ያህል እኔም ወላ ነው የምላቸው። የገንዘቡ ጉዳይ አልነበረም። በቃ የዚህን የሚያህል ያንገበገበኝ ማለት ነው ግን በቃ እኔ እንጃ እንዳንተ አይነት መልካም ሰው ስላወቅሁ ብቻ እኔ በጣም በጣም ከምልህ በላይ ደስተኛ ነው። በቃ ረጅም እርሜ ከምታስበው በላይ በቃ ፈጣሪ አሳካ። ከምታስበው ከምታልመው በላይ አንተ በጣም መልካም ሰው ነው። ወላሂ፣ ወላሂ እኔ እንጃ ብቻ ያ ይዘው በቃ እኔ ማለት ነው በፊትም፣ ወላሂ የምላቸው ዝም ማለት ነው ለፎሎ ፈልጎ እንዳልሆነ ጠንቅቄ አውቀዋለሁ ወላሂ በእርግጠኝነት ማለት ነው። ሆሎ ቢፈልግ ኑሮ እሱ የሆነ ቪዲዮ እንደሚሰራልኝ እርግጠኛ ነኝ፣ ግን የራሱ የሆነ ምክንያት አለው እያልኩ ነበረም ስል የነበረው ማለት ነው። አዎ ይቅርታ፣ ቪዲዮ ምናምን እሱ ራሱ ደርሶኛል ቪዲዮ ስራልኝ ስትለኝ፣ እና እኔ በተፈጥሮዬ የሆነን ሰው ትብብር ከምጠይቅ ብሞት ይቀለኛል። እኔ ትብብር የምጠይቀው ድንግል ማርያምን እና ድንግል ማርያምን ብቻ ነው ሁሉ በእጇ የሆነ የዘላለም አምላክ የሆነ ሰማይና ምድር የማይወስኑትን አምላክ ዘጠኝ ወር ከአምስት ቀን በማህፀኗ ወስና የያዘች ሰባት የእሳት መጋረጃ የሚጋረዱለትን እሳታዊ የሆነ የሆኑ መላእክት በዙፋኑን የሚጠብቁለትን አምላክ ዘጠኝ ወር ከአምስት ቀን ከላይ አንዳች ሳይቀነስ ከታችም አንዳች ሳይጨምርበት፣ ዘጠኝ ወር ከአምስት ቀን በማህፀኗ የእሳት መጋረጃ የተሸከመችው ድንግል ማርያም እሷ እያለች ብሞት እንኳን ሞቴን በጸጋ ጠብቀዋለሁ እንጂ ከሰው ትብብር አልጠይቅ